ሰላም ሰላም ውድ ኢትዮጵያውያን በመላው ዓለም የምትገኙ በሙሉ እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ ተከስቻለሁ ማለት ነው። ይህንን የመሰለ ሲናቦል አንሰራለን ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ስትጀምሩ ደግሞ ሰብስክራይብ ማድረጉን አይንሱ አይርሱ። ወደ አሰራሩ እንሄዳለን። ተከታተሉኝ እስከ መጨረሻው በመከታተል አበረታቱኝ ይላለውኝ በርቺ አይዞች ለምትሪ ደግሞ በጣም አመሰግናለሁ። እሺ ውድ ተመልካቾቼ ሲናቦል ለመስራት የሚያስፈልጉ ግብአቶች ዱቄት፣ ቤኪንግ ፓውደር፣ ኒስትላ፣ አንድ እንቁላል፣ ቫኒሊያ፣ ዝብዳ ያስፈልገናል። ካሜራ ስኳር ጥረጨው፣ እንዲሁም ውሃ ያስፈልገናል ማለት ነው። እኔ ያው መጠኑን በራሳችሁ ብትለኩት ነው የሚሻለው፣ እና አሁን ወደ ሊጣ ቦካ እሄዳለሁ ማለት ነው። ካሜራ አድርጋለሁ። አንድ ሾርባ ማንኪያ ሁለት ሾርባ ማንኪያ ስኳር። ሶስት ሾርባ ማንኪያ ሀሊብ አውድራ ሀሊብ ኒዶ፣ ከዛም በዚህ መልኩ አሞቄ ያለው ማለት ነው እ ጨምረዋለው በኋላ ሳቦካ። አሁን መጀመሪያ ይሄ ኩፍ ማለት አለበት። ይህንን ውሃ አድርጌ ውሃ ጨምሬ ማለት ነው። ከዛ ለአስር ደቂቃ ያክል አስቀምጠዋለሁ። እሺ በዚህ መልኩ ቀላቅዬ ለአስር ደቂቃ ያክል አስቀምጬ ውድ ተመልካቾቼ ኮፍ ብሎልኝ። አሁን አንድ እንቁላል እጨምራለሁ። ከዛ በመቀጠል ዝብዳ አሞቅ ያለው። ከዛ በመቀጠል ቫኒሊያ እጨምራለሁ ለእንቁላሉ ሽታ ከዛ መጠረጫው ጨምራለሁ። ሹርት ተመልካቾች ዱቄት ጨምር ያለው አሁን ቤኪንግ ፓውደር ነው የምጨምረው። ከዛን አቦካዋለሁ ማለት ነው። በዚህ መልኩ ሊጡን አቡቼ ጨርሻለሁ። ከላይ ዝብዳ ቀብቸዋለሁ ማለት ነው። አሁን ኩፍ እንዲድልኝ ሞቅ ያለ ቦታ ላይ ለሰላሳ ደቂቃ አስቀምጠዋለሁ። ሊጡ በጣም መቅጠን የለበትም ወፈር ማለት አለበት ለሲናቦል። እና ኮፍ ሲል ተመልሼ እመጣለሁ ውድ ተመልካቾቼ። በዚህ መልኩ ከሰላሳ ደቂቃ በኋላ ተመልሻለሁ። በዚህ መልኩ ሊጤ ኮፍ ብሎልኛል ማለት ነው። ኮፍ ብሎልኛል። ሲኒውን ዝም ብለው አቀብቻለሁኝ። የሚያስፈልገን ደግሞ ይኸው የገርፋ ገርፋ ፓውደር ነው የሚያስፈልገን። ሲሞኒያ እንግሊዘኛ አልችልም። ብቻ የገርፋ ፓውደር ያስፈልገናል። ስኳር ጋር ቀላቅየዋለሁ፣ የተፈጨ ስኳር ጋር እዚህ ጋር ዝርዳለኝ። በዚህ መልኩ ዳምጬ ዋለው ውፍረቱ ይሄውና በዚህ ልክ ማለት ነው። ከዛ አሁን ዝብዳ አድርጌ ከላይ ዝብዳ ቀባዋለሁ ማለት ነው። ዝብዳውን በዚህ መልኩ ቀብቼዋለሁ ማለት ነው። ከዛ በመቀጠል የማደርገው የተፈጨውን ገርፋና ስኳር ነው የምነሰንሰው። እሺ በዚህ መልኩ የተፈጨውን ስኳር እና ቀረፋ በዚህ መልኩ ቀረፋውን እና ስኳሩን አንድ ላይ ፈጭታችሁ መንፋት፣ ከዛ እንደዚህ አድርጎ መነስነስ ማለት ነው። ወይም የተፈጨ ከሆነ ስኳር ፈጭታችሁ መደባለቅ ማለት ነው እና በዚህ መልኩ ትንብሎልኛል አድርጌያለሁ። ይቅርታ ግን እየቆራረጥኩ ነው የምቀርጸው፣ ምክንያቱም በእጄ ስለሆነ ነው ይዤ በአንድ እጄ ስለሆነ ነው። ሙሉን እየሰራው የማላሳያችሁ በመቀጠል እንደዚህ አድርጌ እጠቀልለዋለሁ ማለት ነው። ከዚህ ከጠርዱ ጀምሬ ነው የምጠቀልለው፣ እንደዚህ በቁመቱ ማለት ነው። ከዛ ከጠቀለልኩት በኋላ መልሳለሁ፣ ምክንያቱም በአንድ እጄ ይዤ መጠቅለል ስለማልችል፣ በአንድ እጄ ስልኩን መያዝ ስላለብኝ ማለት ነው። ውድ ተመልካቾች፣ በዚህ መልኩ ጠቅልየዋለሁ። አሁን የምቆርጠው በዚህ ክር ነው። ንጹህ ክር ካላችሁ በንጹህ ክር ነው መቁረጥ። ከቢላ ይሻላል ይሄ ማለት ነው። እና እየቆረጥኩ እንኳን ማሳየት አልችልም፣ ምክንያቱም በአንድ እጄ ስለማይመች ለመቁረጥ። እና አሁን ቆራርጬ ያሳያችኋለሁ ማለት ነው። በዚህ መልኩ ቆርጬው ተመልሻለሁ። ሁሉች እየተቀባው ከላይ በጣም የደመቀው እንትኑ ዝብዳው በጣም ቀልጦ ስለነበር ነው። እና በዚህ መልኩ ቆራርጫዋለሁ። አሁን ከላይ ዝግ እቀበዋለሁ ማለት ነው እንዳይደርቅ። በጣም አላበዛውም፣ ለስላሳ እንዲሆንልኝ ነው የምፈልገው። እና ተወዳጆች በሙሉ ማለት የማልቀርጸው እንትን በአንድ ጄጄ ስለምቀርጽ ነው ስቆርጥ ያላሳየዋቸው ለዛ ነው። በክር ነው እኔ የምቆርጠው። በተለያዩ ነገሮች መቁረጥ ይቻላል። በቢላ ወይም ደግሞ የፒዛ መቁረጫ አላርግ ለበዛም መቁረጥ ይቻላል እና በዚህ መልኩ ቀብቼ ጨርሻለሁ። አሁን ለአስር ደቂቃ ያክል አስቀምጠዋለሁ ማለት ነው ከድ ከአስር ደቂቃ በኋላ ፍሩኔን በመቶ ሰማንያ ዲግሪ ለኩሼ መጀመሪያ የታችኛውን አብስላለሁ ከዛ ደግሞ የላይኛውን ነው ማበስለው። ካበሰልኩት በኋላ ተመልሼ ይመጣለሁ ማለት ነው ውድ ተመልካቾቼ። በዚህ መልኩ በስለዋል። እንዴት እንደነፋያችሁት እንዴት እንደሚያምር አሁን ወደዚህ ዕቃ አድርገዋለሁ። ከዛ ስቲል አደርግበታለሁ ከዛ በኋላ ጨርሳለሁ ማለት ነው። ውድ ተመልካቾች በዚህ መልኩ አድርጌዋለሁ። አያችሁት እንዴት እንደሚያምር። በጣም ቆንጆ እና ልዩ የሆነ ነው። ሞክሩት። በጣም ጣፋጭ ነው። ከላይ ደግሞ የተለያየ ሙከሰራት ማድረግ ትችላላችሁ። ቸኮላታ ማድረግ ይቻላል ማለት ነው ኑቴላ እና በዚህ መልኩ ጨርሻለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። አብራችሁኝ ስለቆያችሁ ከልብ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ። አመሰግናለሁ።